የሀገሪቷን ዋና ከተማ የሚያስንቅ አዲስ ዋና ከተማ እንገነባለን ያሉት የጎረቤት ሀገር ሀብታም ቤተሰቦች ጉዳይ መነጋገሪያ ሆኗል። በርካቶች የሚበሉት አጥተው በሚያድሩባት ሀገር እነዚህ ሚሊዮን ዶላሮችን አፍስሰው በሀገራቸው አዲስ ዋና ከተማ እንገነባለን ያሉት ቤተሰቦች አነጋጋሪ ውሳኔን ተከትሎ ሀገሬው ቆየ የዚህ ቤተሰብ ሀብት ምንጭ ከየት ነው የሚል ጥያቄ እንዲያነሳና ጉዳዩ ይበልጥ እንዲጦዝ ምክንያት ሆኗል። እጅግ ሲበዛ ቅንጡ ሕይወት እንደሚኖር የሚነገርለት ይህ ቤተሰብ የአሁኗን ናይሮቢ የሚያስንቅ ኖርዝላንድ ሲቲ የሚባል ከተማ ከናይሮቢ በስተ ሰሜን አቅጣጫ 15 ኪሎ ሜትር ርቀት ላይ ይገነባል ተብሏል። ይህ ከተማ ኖርዝላንድ ሲቲ በከተማው የሚኖሩት ደግሞ 251 ሺህ ሃብታሞች ብቻ ናቸው መባሉ ለበርካታ ደሃ ኬንያውያን በሰው ቁስል እንጨት እንደ መስደድ ሆኖባቸው አስቆጥቷቸዋል። በአንድ ቤተሰብ ይገነባል የተባለው ይህ አዲስ ከተማ እጅግ ቅንጡና ዘመናዊ ፕላን እንዲሁም የመሠረተ ልማትን ያካተተ ሲሆን በውስጡ ዋተር ፓርክ፣ ኢንዱስትሪ ፓርክ፣ የንግድ መንደር እንዲሁም የዱር አራዊት መኖሪያ በሚል የተከፋፈለም ነው። እጅግ አስገራሚው ነገር በዓለማችን ታሪክ በአንድ ቤተሰብ የተገነባ ብቸኛው ዋና ከተማ እንደሚሆን የሚጠበቀው ይህን ከተማ የሚያስገነባው ሁላችንም የምናውቀው የጎረቤት አገሩ የኬንያታ ቤተሰብ መሆኑ ጉዳዩን ይበልጥ ግራ አጋቢ ያድርጎታል። ይ ኦውን ሞር ላንድ ን ሰም ካንትሪስ ኮንትሮል ኒር ሃልፍ ኦፍ ኬንያስ ዴሪ ኢንዱስትሪ አንድ ዊዝ ኤ ስንግል ፎን ካል ዜይ ካን ሰመን ፕሬዝደንትስ ስታፕ ፖሊሲስ አንድ ሪሼፕ ፎርችንስ ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።